ዛሬ ስለ ግዕዝ ፊደላት ምስጢር እንመለከታለን። ከዚህ በፊት በሰራሁት ቪዲዮ ስለ ግዕዝ ታሪክ አሳይቻለሁ፣ ለማሳየት ሞክሬያለሁ ማለት ነው። ዛሬ ደግሞ ከዛ ቀጥሎ የሚመጣው ምንድን ነው? ፊደል ነው። የግዕዝን ታሪክ አንድ ሰው ካወቀ ፊደል ደግሞ ምንድን ነው፣ ምንድን ነው አገልግሎቱ፣ ጥቅሙ ምንድን ነው የሚለውን ደግሞ ስለ ፊደል ማወቅ ይፈልጋል ማለት ነው። ፊደል ማለት ዚጋ አለ። ፊደል ማለት ፈደለ፣ ጻፈ፣ ቆጠረ ፈደለ ጻፈ ቆጠረ ፈደለ ግሱ ነው፣ የግዕዝ ግስ ነው። በአማርኛ ጻፈ ቆጠረ ሌላም ትርጉም አለው ካለው የግዕዝ ግስ የተገኘ ዘመድ ዘር። ዘመድ ዘር ማለት ያው ግሱን መስሎ የሚወጣ ቃል ነው። የተገኘ ዘመድ ዘር ሲሆኑ ፊደል ማለት ያው ጽሁፍ ነው። በአጭር ቃል ፊደል ጽሁፍ ነው። ከዚህም ባሻገር ሲያብራሩ ሲያበጥሩት፣ ሲያንጠረጥሩት እንዲላሉ ፊደል ማለት መጽሄተ አይምሮ፣ የእውቀት መስታወት ስለምንድን ነው የእውቀት መስታወት ያሉት ወይም መስታወት ምንድን ነው? የሚመጣ አገልግሎቱ ራቀውን አቅርቦ የረቀቀውን አጉልቶ አበጥሮ አንጠርጥሮ አጥርቶ ጽሩ ያድርጎ እንዲያሳይ፣ ፊደልም ደግሞ እውቀትን ጥበብን የሚያሳዩት ፊደል ናቸው። ፊደልን ሳያውቁ መጻሕፍትን መመርመር መጻሕፍትን ማወቅ ድርሰት አለምስ መግባት አትችልም አይቻልም። መጽሔት ይም የእውቀት መስታወት ናቸው በር ናቸው። እውቀትን የምታይበት ጥበብን የምታይበት እዛ በፊደል መነጽርነት በፊደል መስታየትነት፣ መስታወትነት ወደ ጥበብ ወደ መጻሕፍት ዓለም ትገባለህ። ከዛ ውጭ ግን ፊደልን ሳታቅ ወደ ውስጥ መግባት አንድም፣ ሌላ ምን ይላሉ ነቃ፣ ጥበብ የጥበብ ምንጭ፣ አዎ የጥበብ ምንጭ ነው። ፊደል አሁን ላይ አሁን ላይ የቀረው ምንጭ ነው። በጉባኤ ቤት እኮ መጀመሪያ አንድ ሰው ሲገባ ፊደል ነው የሚቆጥረው። ሀ ግዕዝ ይላል።

ጨለምተኝነት ጥግ ወይም ደግሞ ያለማወቅ ጥግ ነው። ምንጭ ነው። የሁሉ ነገር መመንጫ መሰረት ፊደል ነው። ፊደል ሳታቅ ምንጩ የምንም ነገር መጽሐፍት በለው ጥበብ በለው ሄድ የፈለግኩት ፊደል ነው። ፊደልን ማወቅ ይፈልጋል። ያሄ ፍኖት መንገድን የሚጠርግ አየ መንገድ ጠራጊ ነው። ለጥበብ ለመጽሐፍት ለድርሰት በፊደል መንገድነትን ወደዛ የምትገባው ጎዳና ነው እየጠረገ የእውቀትን የጥበብን ጎዳና እየጠረገ ወደዛ የሚያደርስ ፊደል ነው። ፊደል ነው በመጽሐፍት መግቢያ በር መግቢያና መውጫ ጎዳናውን፣ በሩን የሚያሳይ ፊደል ነው። ፊደል መንገድን የሚጠርግ ወይም ደግሞ ፀሐይ ፍኖት ይሉታል። እየው ፊደል ምስጢር፣ ሌላው መራሄ እውር። መራሄ እውር እውርን የሚመራ እውር የሚመራበት እንትን አለው አይደል? በትር አለው። ይሄ ደግሞ መራሄ እውር ያለው የእውቀት የጭንቅል የአእምሮ ነው የእውቀት ባዶነት ጨለማ፣ ከጽልመት ከጽልመት ወይም ደግሞ እምያ ይምሩ ውስተ ይምሩ ካለማወቅ ወደ ማወቅ የሚመራ እምጽማ እምጽማሜ ውስተ ጥበብ ከድንቁርና ወደ ጥበብ የሚመራ ማን ነው? በፊደል መሪነት ነው። አንድም አበ መጻሕፍት፣ የመጻሕፍት አባት አየው። መጻሕፍት እንዲህ ተሰብስበው ስናይ አዲስ ነገር ይመስላል። ፊደል ነው፣ የፊደል ስብስብ እኮ ነው። ፊደል ነው፣ ሌላ ነገር የለውም። ይታወሉ መጻሕፍት ዘንበለ ፊደል ይላል ቀመሪ ፊደል ላይ የተወሉ መጽሐፍት ዘንበለ ፊደል። እነዛ ሁሉ ብታዩ ጽሑፍ በለው ምን በለው የፊደል ስብስብ ነው። ስለዚህ አበ መጽሐፍት ነው ፊደል ማለት አንቀጸ መጽሐፍትም ይሏል፣ የመጽሐፍት መግቢያ በር ማለት ነው። የሆነ ቤት ስንሄድ በር ነው። አዳ አዳርለ ብሩን ሳታውቅ ውስጡን አታውቅም። ፊደልም ሳታውቅ ይሁንን ምስጢር መመርመር መፈተሻ ተሰለም የትኛውንም የትኛውንም ምስጢር የትኛውን ንባብ ተራ ንባብ ይሁን የተሰወረ ፊደል ሳታውቅ ማንበብ መረዳት አትችልም። በር ነው መግቢያ። ፊደልን አልፈ ነው በፊደል በርነት እሱን አልፈ ነው ወደ ጥበብ ጎዳና ልትገባም ምችሉ እና የመጽሐፍት መግቢያ በር ነው፣ የጥበብ የማንኛውም ነገር አበ አንቀጸ መጽሐፍ ትላል። አንቀጽ በር ደጅ ነው መግቢያ መውጫ ማለት ነው። እና ፊደል ይህን ያክል ይተነተላል። ሌላም ብዙ አተት አለው። ጊዜ ለመቆጠብ ያክል ነው። ይህን ያክል ካልሆነ አንተ ደግሞ ያው ማንበብ፣ መመርመር፣ መጠየቅ ይፈልጋል። እዚህ ብቻ የሚሰጠው በቂ አይደለም። እንፈትሽ መጻሕፍትን እንመርምር እያለ ነው ሰው እንትን የሚለው ማንበብ በጣም መልካም ነገር ስለሆነ ማለት ነው። ሊቁ ዮሐንስ አፈወርቅ በተግሳሱ ላይ በምንት የተረየፃ ሕሊናችን አኮኑ በንበብ መጻሕፍት፣ አይምሯችን ሕሊናችን በምን ይወለወላል፣ በምን ይጠራል፣ በምን ጽሩ ይሆናል ይለላ። በምን መጻሕፍትን በማንበብ መጻሕፍትን በመመርመር አይደለምን ይላል። እንዴት መጽሐፍትን ማንበብ መመርመር ይፈልጋል። ማንበብ ሙሉ ሰው ያደርጋል ይባላል። በደንብ ትክክል ነው። እናንበብ። ሌላ እዚህ ጋር ፊደል መቼ ተፈጠረ፣ መቼ ተፈጠሩ? አንዳንድ ዘመን አመጣሽ ጥያቄዎች አሉ። በኋላ እንደዚህ ተጨመሩ፣ እንትና ካለማወቅ የተነሳ ማለት ነው። ካለማወቅ፣ ካለመመርመር፣ ካለመፈተሽ የተነሳ ፊደላት በኋላ የተጨመሩም አሉ። ባለፈው ታሪክ ላይ የግዕዝ ታሪክ እንዳየነው ሀ ብቻ ነበረ ከሁ ምናምን ከካይብ እስከ ሳበ ባባ ሰላማ ተጨምሯል የሚሉ ትርክቶች አሉ። ፀ፣ እነዚህ ፀዎች ፐ ምናምን፣ እነዚህም በኋላ ከጽር የተጨመሩ ናቸው። እንደዚህ አይነት ትርክቶች አሉ። ይሄው እንዳለ ፈጽሞ ስህተት ነው። ፊደል መቼ ተፈጠሩ የተባለው አንድ ላይ ነው የተፈጠረው። ፈጣሪ ፈጠረ ለአዳም ገለጸለት። በኋላ የተጨመረ የግዕዝ ፊደል የለም። በደንብ አስተውል። ሙሉ ነው ፈጥሮ ለአዳም የገለጽለት እንጂ በኋላ ተም ሰው ተመራምሮ ምናምን እያመጣው ነገር የለም። ይኸው በኋላ የተፈጠሩት እነዚህ ናቸው። በደንብ ላስተውል። የአማርኛ ፊደላት አሉ፣ ከግዝ የተወሰዱ የግዝም ፊደል ትንሽ ለውጥ በመስጠት ከላይ ቅጥያ በመጨመር የተገኙ ሰባት ፊደላት አሉ። ቨም ደግሞ ተጨምሯል በኋላ ላይ ሀያም ደግሞ አለ ከአ ከበ ከአ ማለት ነው። ልባርክ እንግዲህ ሰባት ዘጠኝ ናቸው። ቢ በላ እነዚህ ናቸው ያሉት። ከዛ ውጭ የግዕዝ አሁን ገበታ ላይ የምታዩት እንዳለ የግዕዝ ፊደል ነው። ግን የአማርኛ ነው ይላሉ ባለማወቅ ማለት ነው። የግዕዝ ፊደል ናቸው። የአማርኛ እነዚህ ናቸው ያው። እነዚህ ደግሞ ወና ሀ ተጨምሯል። አ ማለት ማለት እነዚህ ተጨምሯል። እነዚህ ናቸው። ከዛ ውጭ የአማርኛ ፊደል የለም። እነሱም የተገኙት ከግዕዝ ነው። ከጊዜ ወጡ ናቸው እና አጠቃላይ ያሉት የግዕዝ ፊደላት ናቸው። መቼ የተፈጠረ አለም ምንም በኋላ የተጨመረ የሚቀነስ ነገር ነው። አጠቃላይ የግዕዝ ፊደላት ከነ አነባቢያቸው እነዚህ ኳን ጎ ምናምን ጨምሮ እነዚህ ሆ እና ቆ እነዚህ ተጨምሮ ሁለት መቶ ሁለት የግዕዝ ፊደላት አሉ። አጠቃላይ የግዕዝ ፊደላት ሁለት መቶ ሁለት ናቸው። እነሱ ሁሉም የራሳቸው ቀመር አላቸው። ወደፊት እንመለከታለን እና መቼ ተፈጠረ የሚለው የግዕዝ ፊደላት ብዛት እነዚህ ናቸው። ሁለት መቶ ሁለቱን አጠቃላይ ሁለት መቶ ሁለቱን የግዕዝ አጠቃላይ ፊደላት የግዕዝ ፊደላት አጠቃላይ ሁለት መቶ ሁለት ናቸው። ከና ነባቢ ማለት ነው። ሙሉ እነዚህ እነዚህ አይጨመሩም። የአማርኛ ከተባለ ሰባት እነዚህ ሁለቱን ደግሞ ከጨመር ዘጠኝ ናቸው። ዘጠኝ ናቸው የአማርኛ ፊደላት። ግዕዝ ከራብ ደግሞ የተደቀሉ የአማርኛ ፊደላት ደግሞ አሉ። ከራብ ማለት ከእንደዚህ ከእንደዚህ ማለት ከለዋ ማ ሟ እንደዚህ እንደዚህ። የአማርኛ ደግሞ ሌላ የአማርኛ ፊደላት አሉ። ከአማርኛ ደግሞ ከራሳቸው ከራባቸው ከአማርኛ ፊደላት ጁዋ ከቅድሞቹ ማለት ነው። ጁዋ ይወጣል እ ጁዋ ራቦ ይሄ ነበር። ከዛ እንዲናል በኋላ ይሄና ይሄ እንዳማራጭ ነው የምንጠቀመው። እንዳማራጭ መጠቀም እንችላለን። ይሄንም አሁን ለምሳሌ በኋላ ወይ ደግሞ በኋላ ማለት ያ ሞክሼ ተማክሳያ ተማክሳያ ሞክሼ ሆነ፣ ይላል ግሱ ሞክሼ ሆነ። በስም አበረ በስም አንድ ሆነ ነው። ወይም ደግሞ አበረ ተባበረ፣ አበረ ተባበረ፣ አንድ ነው። ተመክሷያ የሚል ግስ አለ። ሞክሼ ፊደል እየተባለ ያው በደንብ ግሱን ያው ሞክሼ ማለት ከዚህ ነው። መኩሴ ጥሬ ውስጠዘ ነው፣ ጥሬ ውስጠዘ ለሴት ነው እንዴ። መኩሴ መኩሴ ማለት ሞክሼ ማለት ነው። ሞክሼ ማለት ነው። ሞክሼ ማለት ሞክሼ ማለት ነው። አየው፣ ተመኩሴ ካለው ግስ ማለት ተነበለቤት ነው። ከዚህ መኩሴ ሞክሼ ነው ይጣል እና ሞክሼ ፊደል ላይ እየተባለ ነገር ነው። እዚህ መጻሕፍት ላይ ታያላችሁ። አሁን የተናገርኳቸው ነን መጻፍ ስርዓት ድብልቅልቁ ወጥቷል። ካለማወቅ የተነሳ ማለት ባለፈው ታሪክ ላይ አይተናል። የግዕዝ ፊደላትን እንዴት እንደተበላሸ ታሪኩን ማለት እዚህ ምዕራባውያን አበላሽተውታል። ትውልዱን ለማወዛገብ ማለት ነው። የጠፋ ነው ምን ያለ ነው በኋላ የተጨመረ ነው ከፅር ነው የመጣው አጋዚያን ነው ያመጡት ምናምን እየተባለ እና ሞክሽ ፊደል አለን የለን ምንም ሞክሽ የሚባል ምን ማለት ነው? ሞክሽ ሆነ ወይም ደግሞ በስም አበረ ተባበረ፣ በስም አንድ ሆነ ነው አንድነት ነው። የስም አንድነት ለምሳሌ የሃ መኩሴ ሃ ነው ይሄ አይሆንም። ይሄም አይሆንም። ይሄም አይሆንም። እንዴት ሆኖ ነው? ይሄና ይሄ አንድ ሆነ እኮ ነው፣ በስም አንድ ሆነ፣ ተባበረ፣ ተመሳሰለ። እና የዚህ ሃ ይሄ ነው፣ ራሱ ነው። መኩሴ አለ ከተባለ ማለት ያለብህ ይሄ ነው። ይሄና ይሄ አንድ አይደለም። ለምሳሌ ለምን የመ ሞክሴው እራሱ መኖ ሳይሆንም ቀም አይሆንም። ስለዚህ ይኸውላችሁ፣ ካለማወቅ በተለይ አሁን ሞክሴ ባሉ እነዚህን ታውት እነዚህ፣ በኋላ ድምጽ ድምጽ ላይ እንመጣለን። እነዚህን ተላ ማለት ነው። አሁን በጣም የሚያወዛግቡት ሞክሴ አለ ምናምን እያለው ሞክሴ እምንም፣ ይኸውላችሁ በደንብ እንወቅ። አንድ ቀመረ ፊደል፣ ቀመረ ፊደል፣ ድምፀተ ፊደል። ፊደል ስናቅ መልክዓ ፊደል ትርጓሜ ፊደል አንድ ፊደል ስምንት አይነት ትንትራል በስምንት ይፈታል። ቀመረ ፊደል አየሁ እነዚህ እንዳለ ዘጠኙ እንግዲህ በተለይ ደግሞ ተስአቱ ፊደላት ይባላል። ተስአቱ ፊደላት እነዚህ ናቸው እነዚህን እንትናችሁ ድምፃቸውን ቀመራቸውን ትርጓሜያቸውን ካለማወቅ የተነሳ መኩሴ ሞክሴ ናቸው ሞኩሴን መጀመሪያ ትርጉሙን ወቅህ ምን ማለት እንደሆነ ማወቅ አለብህ መጀመሪያ ዝም ብሎ ከማስተማር መጻፍ ከመጻፍ ድርሰት ከእንትን ከማለት በፊት እሁላችሁ ቅኔ ላይ ራሱ እነግራችኋለሁ በኋላ የቅኔ ራሱ ጸያፍ አለው ቅኔ ራሱ ጸያፍ አለው እንዴት አካላችሁን ለምሳሌ አንድ ሰው በ ሀ አንደኛውን ቤት በሃ ቤት መቶ ሁለተኛውን በሀ ወይም ደግሞ ወቅት የሚባሉት በልማድ እንግዲህ በሀ ወይም በሀ ቢያደረግ ጸያፍ ነው። አሁን ላይ አሁን ላይ የለም። ይህ ጸያፍ ነው። ቅኔው ራሱ ምንም ዜ ማለክ ቢጠብቅም ፊደሉ ቤት የመታ ፊደል በሀ በብዙሃና ከሆነ በብዙሃና መጨረስ አለበት እንጂ በብዙሃን ጀምሮ በሀምር ወይም ደግሞ በሀሌታው አይጨርስም። ጸያፍ አለው የቅኔ ራሱ ቀደምት ሊቃውንት በጣም እዚህ ድረስ ነው የሚጠነቀቁት። እጅ ይቆረጣል እኮ አዛብተህ ከጻፍክ። ለምሳሌ ጸሐፊ ይኸውላችሁ እንዲህ እራሱ አይጻፍም፣ እንኳን ጸሐፊ ይሄ ትክክለኛው አጻጻፍ። ተመልከት፣ ጸሐፊ ራቢናት፣ ራቢናት እቺ ይሄ ናት። እንግዲያ ይሄ ነው ትክክለኛ። የራሱ ሆኖ ራሱ ግዝ ማድረግ አትችልም። የራሱ ሆኖ ራሱ ግዝ ማድረግ አትችልም። ይሄ ነው ግስ አለሁ። እንዲህ እንዲህ የነበረው እንዲህ አጻፍተህ ብትሄድ እጅ ይቆረጣል። በነ አፄ በካፋ ዘመን በዛ ዘመን ለፊደል ካላቸው ጥንቃቄ የተነሳ ፊደል አዛብቶ የጻፈ ሰው ይከሰሳል፣ እጁ ይቆረጣል፣ ይታሰራል። በጣም ብዙ ነገር አለ። ይጠነቀቁ ነበር። አሁን ላይ እንደፈለገ ይቀነሰም ወደ ማለት የተደረሰው እንደፈለገ ማንም የሚጽፈው ማንም እንደፈለገ እያበላሸ እንትን የሚለው ባለማወቅ እዚህ ራስ እራሳቸውን ችሎ ቀመር አላቸው። የሀ ለምሳሌ ቀመሩ አንድ ነው አይደለ? በሀለሀመ ቀመር አንድ ነው። ኮዱ ይሄ ሀያ ነው። አየው። ይሄ ደግሞ ሶስት ነው። ይሄ አምስት ነው። ተመልከት፣ ይሄ ሰባት፣ ይሄ አርባ፣ ይሄ ሰባ። ተመልከት፣ ይሄ አምስት መቶ ነው። ይሄ ስድስት መቶ። መልከት ቀመር ድምፅ ተፊደል ከዚህ በኋላ እናያለን። በጣም ዛጋ ነው ድምፃቸው ስለጠፋብን፣ ስለጠፋብን እኮ ነው። አሁን ተመሳሳይ ነው እንዴ? ይሄ መሀ ነው ይሄ መሀ ነው። አይደለም፣ አይደለም። እንዴት ነው እንዴ? አይደለም። ድምፃቸው እናያለን። አሁን ከዚህ ቀጥሎ እናያለን። እና በድምፅ ይሄን በደንብ እናያለን። ድምፅ ላይ በጣም ወሰነ መልካ ፊደል፣ መልካ ፊደል ስትራክቸር ማለት ነው። በስትራክቸር ቀደምት ሊቃውንት ያስተምራሉ። የለም አሁን እየጠፋ ነው። ቅድም የፊደል ጥቅም አንደኛው ስነምግባር ለማስተማር አሁን፣ ለምሳሌ አንድ ፊደል ይኸውን ስምንት እንትን አለ ገ ትርጉም አለው ቀመር አለው ትርጓሜ አለው ድምፅ አለው የራሱ አወጣ የድምፅ አወጣጥ አለው። ሌላ ደግሞ መልክዓ ፊደል ይባላል መንፈሳዊና ው ወደዚህ ይተረጎማል፣ ወደዚህ ይተረጎማል። ወደ ላይ ላይኛውን ዓለም ታችኛውን ዓለም ቀዳማዊን፣ ዳህራዊን ሁሉ ያሳያል። በስጋዊና በመንፈሳዊ ይታ ሲተረጎም ይተረጉምታል። ከሰው ስነ መግባር ጋር ከሰው ጠባያት ጋር እያመሰጥሩ ያስተምሩ ነበር ቀደምት ሊቃውንት ግአውን ትትና የሚያስተምር ነው ለምሳሌ ስነ መግባር ላይ ዲሲፕሊን ያስተምራል ቀመረ ፊደል ስነ መግባርን ከማስተማር አንፃ ስትራክቸሩ እንዴት ነው እንዲህ ያለ ነው ትትና ትውት መሆንን ለሰው መታዘዝ ታዛዥ መሆንን ገመል ገ ይባላል ገመል ገ እንደውም ገመል በዚህ ነው አይጻፍም ገመል ታዛዥ አይደለች ትውት ናት እና ከዛ ጋር እያመሰጥሩ ስነ መግባር ያስተምራሉ ቀደምት ሊቃውንት እና ፊደልን ካለማወቅ አሁን አያኮ ስለቀረ ስለቀረ በስነ ምግባር ትውልዱ የዘቀጠው እውቀት የጠፋው ሰው እንዳገኘ የሚጽፈው እነዚህ እነዚህ ትምህርቶች ከካሪኩለሙ ስለወጡ ከትምህርት ገበታው ስለተባረሩ ኢግኖር ስለተደረጉ ባዶነት ድንቁር እናነገሰብን። ከዛ እንደፈለግ ናፋችን እንዳመጣው መናገር ጀመርን። ተው የሚል ሰው ጠፋ እና ራሱ አየ እውቅ ትርጓም ያለው መልካ ፊደል በጣም ወሳኝ ነገር ነው። ትህትና ለልጆች በተለይ ደግሞ ከታች ጀምረን ይህን እያስተማር የሚመጣ ስነ ምግባርን ኢቴክስን እዛው እያስተማር ማለት ነው። ትህትና፣ መታዘዝን፣ ማክበርን ዝቅ ማለትን። አሁን እንደዚህ የሚያደርግ የለም፣ አልተማረም፣ የለም። ይሄ ነገር ገና ኤቢሲዳን ገና እንደገባ የሚቆጥረው ኤቢሲዲ ነው የሚለው አደለ። ምን ተነግራኛ? ይህ ምንድን ነው? የኤትርጉም ወይ የቤትርጉም ምንድን ነው? የሲስ ታውቃለህ? አታቅም እነዚህን ግን ትነቃ አለ። የራስን ፊደል በእርግጥ አልተማርክም። የራስን ጥሎ የሰው አንተን ጥሎ ይሉታል። ይሄ ነው ማአት እቀት ጥበብ አለ እንደነገርኩ ማለት ነው። ትርጓሜ አላቸው ትርጓሜው መንፈሳዊም ስጋዊም ትርጓሜ አላቸው። ይሄ እኮ ነው ስምንት አንድ። እንግዲህ ስምንት ነገር የተሸክመ ነው አንድ ፊደል ስምንት ነገር በስምንት ይፈታል። ስምንት ነገር ስምንት ጥበቦችን ተሸክመ አንድ ፊደል። ክሽ የሚባል ፊደል የለም አለ ካልክ ራሱን በራሱ ልታመጣ ይችላል። ይሄ ቅርጽና ይሄ ቅርጽ እንዴት ሆኖ ነው አንድ የሚሆነው? ከየት ተገናኝቶ ቤት በኩል አሁን ይሄ ሰና ይሄ ሰ ይሄ ሰ አይወት ይጠብቃል። ቅርጹ ራሱ አይነግርህም? ነግርህም እንዴ እንዴት በዲፈረት ሞክ ሼፍ ይደላል። እና መመርመር ይፈልጋል ማወቅ፣ መጠየቅን፣ ማንበብ፣ ማንበብ፣ ማንበብ። ዘመኑ በጣም የተመቸነው መጻሕፍት አሉ እየመረጥን እናንብ። ያልገባንን ጠይቅ ሊቃውንት እውቀት ዛሬ ማግኘት ለማግኘት በጣም የተመቸ ዘመን ነው። ዘመኑ በጣም የተመቸ ነው። ለማበደም የተመቸ ነው። ለመራቀቅም ጠቢብ ለመሆንም በጣም የተመቸ ነው ዘመኑ። እንደ ድሮ ለፍተህ የምትማርበት ምናምን ቤት ውስጥ ተቀምጠ ስልክም ብቻወታ የምትማርበታል። አሁን ይሄን እኮ ቤት ውስጥ ተቀምጠ ነው የምትማረው። ኦንላይን መጽሐፍት፣ ኦንላይን አሉ። ቪዲዮ ያለ ከፈለክ አውዲዮ ያለ እና ዘመኑ በጣም የተመቸ ነው። ስለ ፊደል መግቢያ ነው። ድምፃቸውን ደግሞ እነዚህ በተለይ የሚያወዛግቡ ያሉት እንደዚህ ድምፃቸውን የእያንዳንዱን ሀያ ስድስቱን ፊደል ድምፅ እነዛን ጨምረን ደግሞ እንመለከታለን ማለት ነው። ለዛሬ የነበረን መርሃ ግብር ይህን ይመስል ነበር። በሚቀጥለው መርሃ ግብር እስክንገናኝ ድረስ ደህና ሁኑ።